እነ ሄሉሻ ከች ብለዋል፣ ከጠፉበት። እንግዲህ ጠፍተው እልም ብለው ሰው በናፍቆት ሞቶ ከቤታቸው እየገባን እየወጣን እነሱ የሉም፣ ጨራሽ ጠፉን። ዛሬ ደግሞ ከች ብለዋል ማለት ነው። እንግዲህ ዛሬ የምስጋና ፕሮግራም ይመስለኛል፣ ሰብሰብ ብለው ነው የመጡት። ሰላም፣ ሰላም ውድ ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ ባላችሁበት ቦታ። ውድ ቤተሰብ በጣም በጣም ተናፍቃችኋል። በዛኛው ያላችሁ ቤተሰቦች ማለት ነው። ከቻልኩ እንግዲህ ቻና እያስተካከልኩት ነው። ከቻልኩ ከሰራልኝ እመጣለሁ። እስከዛው ግን በዛ እስከምንገናኝ በዚህ አንዳንድ ቤተሰቦች ካላችሁም በጣም ነው የተናፈቃችሁት። ግን የምር ስማም እኔ በዚህ ቪዲዮ ሰራለው እናንተ አትመጡ ምን ዋጋ አለው እና ዛሬ እንግዲህ ሰብሰብ ብለው ልዩ መታለች። በሚገርም ሁኔታ ልዩን ማየት የሚፈልግ ሰው የለም። እንዳየሁት ከሆነ ሁሉም ሰው በቃ ልዩን አልፈልግም፣ ልዩን አልፈልግም፣ ልዩን አልፈልግም ነው የሚለው። እና እውነት እኮ ሰው በቃ በሚመጣው ነገር ስለሚፈርድ ነው። አሁን ልዩ መጀመሪያ የመጣችበት አገባቧ፣ ስነ ምግባሯ ልክ ስላልነበረ ይኸው እስካሁን ድረስ በቃ ማንም ሊያምናት አይችልም። አምናት ስንል ከመካከል ነገሩን ድፍርስ ስታደርግና ታበላሸዋለች። እንደገና ከሄዱ ላይ ትነሳለች እና አሁን እንዴት ብለን እናምናት? ትችል ልጅ ሄሉ ደግሞ ችግሯ ምንድን ነው? ሰው የሚነግራትን አትሰማም። ሲጀመር እንደዚህ አታርጊ፣ እንደዚህ አታርጊ ስትባል አትሰማም። አንዳንዴ ሰውን መስማት ጥሩ ነው። የምር ማለት የሆነ ጥንቃቄ እንድታደርግ ይጠቅማታል። የሰውን ምክር ብትሰማ ምናምን ከክፉ ነገር ትጠበቃለች። ግን ሄሉ የዋህነቷ በጣም የበዛ ስለሆነ ሰውን አትሰማም፣ ሰውንም ታምናለች ማለት ነው። እና እንግዲህ እየመሰከረላት ነበር ያልሰራ ምን አይነት ጎበዝ ልጅ እንደሆነ። አዎ ሄሉ በጣም ጎበዝ፣ ጀግና ሴት ነች። የምር ማለት ቤተሰቦቿን እንግዲህ ይዛ ያለች እሷ ነች። አባት በምን ሁኔታ እንዳለ ያው እናቃለን ሁላችንም። ስለዚህ ለዚህ ሁሉ ምሶሶ የሆነች የኔ ጀግና፣ ወንድ ለቤቱ ምሶሶ ነው ይባላል። ሄዱሻ ግን እሷ ለቤት ለቤተሰቦቿ ምሶሶ ነች። እግዚአብሔርን በጣም ጀግና፣ ልትደነቅ የሚገባት ሴት ነች። እና ያብስራ፣ እድለኛ ነህ፣ በጣም እድለኛ ነህ የምር እንደዚህ ጠንካራ በራሷ ተቋቁማ ስራ የምሰራ ሴት ማግኘት መታደል ነው እና እና ሄሉዬ ጀግና ነሽ ከዚህ በላይም ፈጣሪ አቅሙን ሰቶች ከፍ ከፍ ከፍ ያድርግሽ የዛሬ ቪዲዮ ግን እኔ ያልገባኝም ቤተሰብ ማለት የሆነ የደበዘዘ ስሜት የለውም ማለት ልክ አይደለም በእርግጥ እነሱ እየተመሰጋገኑ የጓደኝነታቸውን የሆነው ሁሉ ምናምን እየተነጋገሩም ያው ከጎኑ ያለውን እያመሰገነች ነበር ሄሉሻ አዎ አንዳንዴ በችግራችሁ ሰዓት አብራችሁ የቆመ ሰው ራሱ በጣም እንኳን ምስጋና ሌላ ነገር ቢደረግለት። አሁን ለምሳሌ ልዑል የፈለገ ነገር የፈለገ ብታጠፋው እንኳን ጥሏት ያልሄደ በሰዓቱ ልዑል በጣም ጀግና ጀግና ጓደኛ ምርጥ ጓደኛዋ ነውና፣ ሁላቸውንም እንግዲህ ያብሰራንም እንኳን አወኩ፣ እንኳን ወደ እኔ መጣችሁ፣ በጣም እድለኛ ነኝ እናንተ ስላላችሁኝ እያለች ነው ማለት ነው። ሰውን መውደድ ይቻላል። ሄሉሻ ግን ሰውን ያን ያክል ባታምኝ ጥሩ ነው። ምክንያቱም ባመንሹ ልክ ያ ሰው ስለማይሆንልሽ አንድ ቀን ደግሞ አንቺ ትጎጃለሽ። እና ስለዚህ ልዩ ወይ የራሷን ህይወት ካልጀመረች በስተቀር ማለት የምሬን ነው፣ በሄሉ ዙሪያ መሆኗ ልክ አይደለም። የሆነ ቀን ላይ ደግሞ እመኑኝ የደፈርስባትና ሄሉን የሆነ ነገር ትናገራታለች ተነስታ። ምክንያቱም የልዩን ባህሪ ከአንድም ሶስት ጊዜ አራት ያየ ነው እኮ ስትቀያየር እንደ ስስት ማለት ነው። እና ሰው ደግሞ ባየው ገጸ ባህሪ ነው የሚናገረው። ምን ያድርግ እንግዲህ። ተመልካችን ቢሆን ልዩን አንፈልግም አንፈልግም የሚለው ያው ከመጀመሪያ የመጣችበት ነገር ልክ ስላልሆነ ምንም ማድረግ አይቻልም። አንዴ በክፉ ነገር አትጠመዱ ማለት ነው። እና ይህ ሁሉ ሰው ደግሞ ከአንቺ ርቀት ከአንቺ ርቀት የሚልሽ ሄሉሻ ላንቺ ብሎ ነው እነሱን ማየት የተነካችኋለች የት ታገኛችኋለች ግን አንቺ ስትጎች ይሄ የሚመለከትች ህዝብ አይወድም። ስለዚህ ለአንቺ ነው ቅድመ ጥንቃቄ እየነገሩች አሉት ማለት ነው። ዝምድናችሁን ጓደኝነታችሁን በሩቁ ነው የሚሻለው እንጂ እንዲህ በቅርቡ ሆናችሁ የሚሆን ነገር አደለም። እና ሁላቸውም የድብዝዝ ስሜት ነው ያላቸው። ዛሬ ከምሬ ነው ማለት ምንም የምስጋና ቪዲዮ ቢሆንም ላይክ የሆነ የምስጋና ቪዲዮ ብታረጉትም እንኳን ትንሽ እንዴት ነው ሞቅ ደመቅ አድርጋችሁና መንፈረሽረሽ አድርጋችሁ ቡና ይሁን ምንም ይሁን ብቻ ደስ የሚል ነገር አድርጋችሁ በቃ ዛሬ የምስጋና ቀን ብላችሁ ስመጡ ደስ ነበረ። ከዚህ ምስጋናችሁ ላይ የሆነ ቅመም ተጨምሮበት ማለት ነው። ነገር ግን ነገር ግን ቤተሰብ ከምር እኮ ነው ምንም ነገር ውፍ የለም። በዛ ላይ ሄሉ ፊቷ ልክ አደለም። ስታወራ ድክም ብሏት ድብር ብሏት ነው የምታወራው። የአብስራ ራሱ ፊቱ ማይፈታ እንዴት ነው ነገሩ? ችግር አለ እንዴ? ችግር አለ ምን ተፈጥሮ? ለማንኛውም ባላችሁበት ፈጣሪ ሰላም ያድርጋችሁ፣ ፍቅር በፍቅር ያድርጋችሁ። የዛሬ ቪዲዮ ግን እኔ እንጃ፣ ለእኔ ልክ አልመጣልኝም ማለት ነው። መመሰጋገኑ እንዳለ ሆኖ ግን ብዙ የሆነ የሚጎረባብጥ ነገር አለው። በዚህ አጋጣሚ እንደገና ደግሞ ያው እኛ ስንጠብቀ የነበረው ቀለበት ፕሮግራሙ ማለት እዚህ በትልቅ ፕሮግራም ቀለበት ያደርጋሉ ምናምን ብለን ነበር ስንጠብቅ የነበረው ። ነገር ግን ምንም ነገር የለም። ጀስ ለምስጋና ነው የመጡት ማለት ነው። ዋናው እንኳን ሰላም መጣችሁ።